አሰላሙ አለይኩም አለይኩም ርህመትላይ በረካቱ ውድና የተወደዳችሁ ህያት ወንድሞቼ እንደምን አላችሁልኝ? እኔ አልሐምዱሊላህ በጣም ሰላም ነኝ። በያላችሁበት ሰላማችሁ ብዝት ይበልኝ። ዛሬም እንግዲህ እንደተለመደው የተለያዩ ትምህርቶችን ይዤላችሁ በቃ በያለው እስከ መጨረሻው እንደምትከታተሉኝ አልጠራጠርም። የማታቆኝ ካላችሁ ሰድርቆባላለሁ ማለት ነው። ብቻላልኝ ከወደዳችሁት ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን እንዳትረሱ። የዛሬው ትምህርት ለየት ያለ ነው። የአብሽ አስር የጤና ጥቅሞች አሉት አብሽ ማለት ነው። እሱን እናያለን። አብሽ በጣም ወሳኝ ነው። ብዙዎቻችን ጥቅሙና አናቅም ማለት ነው። አብሽ ለጤና ምን ያህል ጠቃሚ እንደሆነ ያውቃለ ይለናል። ለልብ ድካም፣ ለደም ግፊት፣ ለኮሌስትሮል ኮሌስትሮል ለመቀነስ ማለት ነው። ለጨጓራና በስኳር በሽታ ለሚሰቃዩ ፍቱን መድኃኒት ነው። ገና ለወለዱ እናቶችም የጡታቸውን መጠን በተወሰነ መልኩ በመጨመር ጠቀሜታ አለው ማለት ነው። እስኪ በዝርዝር እኔው። የስኳር በሽታን ለመቆጣጠር ይረዳል። አብሽ አብሽ ደም ውስጥ የሚገኘውን የስኳር መጠን በመቆጣጠር ኢንሱሊን ኢንሱሊን መቋቋምን ይቀንሳል ይላል። የልብ በሽታን ማለት ነው ያስወግዳል። የልብ ጉዳትንም ለመከላከልና ኦክሲዴቲቭ ውጥረትን ማለት ነው ለማስወገድ ይረዳል ይላል። የወር አበባ ቁርጥማትን ማለት ነው፣ የወር አበባ ቁርጥማትን ያስታግሳል። አብሽ ከቁርጥማት በተጨማሪ ራስ ምታት፣ ማቅለሽለሽ እና ድካምንም ለመቀነስ ይረዳል ይለናል። የጡት ወተት ምርትን ያሻሽላል። አብሽ ፓይቶ ኤክስትሮጂን ፓይቶ ኤክስትሮጂን የተባለ የወተት ምርትን የሚጨምር ውህድ ስላለው ለሚያጠቡ እናቶች ይረዳል ይላል። የአርትራይትስ ህመም ለመቀነስ ይረዳል። አብሽ አንቲ ኦክሲደንትን እና አንቲ ኢንፋሎመንታሪ ባህሪ ስላለው በአርትራይትስ የሚመጣን ህመም ለመቀነስ ይረዳል ይላል። የምግብ መፈጨት ችግርን ይረዳል። የሆድ ድርቀትንና ከጨጓራ መቆጣት የተነሳ ለሚከሰት የምግብ መፈጨት ችግርን ለመከላከል ይረዳል። ጸረ እርጅና ጥቅም አለው። ጸረ እርጅና ጥቅም አለው። ለቆዳችን አስደናቂ ጠቀሜታ ያለው ሲሆን የእርጅና ምልክትን እንደ የቆዳ መጨማደድ እና ቀጫጭን መስመሮችን ያስወግዳል ማለት ነው። ብጉርን ለመፈወስ አብሽ አንቲ ኢንፋሎመንታሪ እና ጸረ ባክቴሪያ ባህሪ ስላለው ብጉርን ለመከላከል ይረዳል። ቆዳን ለማርጠብ የአብሽ የሚሙለ ጨለጨው ባህሪ የደረቁ ቆዳዎችን ባህሪ የደረቁ ቆዳዎችን በማስወገድ ቆዳችን እንዲረጥብ ይረዳል ማለት ነው። እዚ ጋ ገጽ ሆኖላችኋል። የሚሙለ ጨለጨው ባህሪ የደረቁ ቆዳዎችን በማስወገድ ቆዳችን እንዲረጥብ ይረዳል ማለት ነው። እሺ ሌላው የምናየው ሻይና ለጤናችን ያላቸው በርካታ ጥቅሞች እነ ስኪ በሩቅ ምስራቅና በአረብ ሀገር ውስጥ ከጥንት ጀምሮ ሻይ መጠጣት ደስታንና ጤንነትን እንደሚያመጣ ይታመናል። በሀገራችን በቀላሉ የሚገኙ የሻይ አይነቶችን በመጠጣት ጤናችንን መጠበቅ እንችላለን ማለት ነው። አንደኛ የዝንጅብል ሻይ። ዝንጅብል ሻይ የማቅለሽለሽ ስሜትን ያስታግሳል። በጉንፋን ወይንም በአለርጂክ ምክንያት የሚመጣ የመተንፈሻ አካላትን ችግርን ያስወግዳል። የሰውነታችን በሽታ የመከላከል አቅም ያሳድጋል። የዝንጅብል ሻይ መጠጣት ሴቶች ከወር አበባ ጋር ተያይዞ የሚያጋጥማቸውን ህመም ይቀንሳል ማለት ነው። የዝንጅብል ሻይ መጠጣት በጡ እና ጅማቶቻችን ላይ የሚከሰት ህመምን ወይንም መብጠትን ይቀንሳል ማለት ነው። በተጨማሪም በሰውነታችን ውስጥ ያለውን የደም እንቅስቃሴ ወይንም ሰርኩሌሽን ያስተካክላል ማለት ነው። ስለዚህ ለትኩሳት ወይንም ለላብ መብዛት የዝንጅብል ሻይ መጠጣት ይመከራል ማለት ነው። ሻይ በሎሚ እና በማር ሻይ በሎሚና በማር መጠጣት ክብደትን ለመቀነስ ይረዳል ማለት ነው። በሻይው ውስጥ ያለውን ካፌንና ሎሚውን የምግብ ፍላጎታችን ይቀንሳል። ስለዚህ በቀን ውስጥ የምንበላው የምግብ መጠን ይቀንሳል ማለት ነው። ጉንፋን በያዘን ጊዜ ሻይ በሎሚ እና በማር መጠጣት ጉሮሯችን ላይ የሚኖረውን የህመም ስሜት ያስታግሳል። የሰውነታችንን በሽታ የመከላከል አቅምንም ያሳድጋልና ለሰውነታችን ሙቀትን ይሰጣል ማለት ነው። ሻይ በሎሚና በማር መጠጣት ቆዳችን ጥሩ ጥሩ ጥሩ ወዝና ጥሩ ወዝና እንዲኖረው እና ለስላሳ እንዲሆን ያደርጋል ማለት ነው። በተጨማሪም ባክቴሪያን ስለሚከላከልና ቆዳችን እንዳይቆጣ ስለሚያደርግ ብጉርን ከፊታችን ላይ ያጠፈዋል ማለት ነው። አረንጓዴ ሻይ በዚህ መደል ላይ በጣም ለጤና ይጠቅማል የሚባለው አረንጓዴ ሻይ ነው። አረንጓዴ ሻይ በዋናነት ካንሰርን በመከላከል ይታወቃል። አረንጓዴ ሻይ መጠጣት አእምሯችን እንዲነቃቃ ያደርጋል። ከዚህ በተጨማሪም ግን እንደ አልዛይመርስና ፓርኪሳንስ ያሉ የአእምሮች ግሮችን ማለት ነው እንዲያጋጥሙን ይከላከላል። አረንጓዴ ሻይ መጠጣት ሰውነታችን ቶሎ ቶሎ ምግብን እንዲፈጭ እና እንዲጠቀምበት ያደርገዋል ማለት ነው። በተጨማሪም በሰውነታችን ውስጥ የተጠራቀመውን ቅባት ያስወግዳል። ስለዚህ ክብደትን ለመቀነስ ይጠቅማል ማለት ነው። አረንጓዴ ሻይ መጠጣት የተለያዩ አይነት የካንሰር አይነቶችን ይከላከላል ማለት ነው። አረንጓዴ ሻይ ውስጥ ያሉ የፖሊፌኖልስ በሰውነታችን ውስጥ የተጠራቀመውን መርዛማ ወይንም ጎጂ ነገር ከማስወገዳቸው በተጨማሪ እባጭ በሰውነታችን ውስጥ እንዲወጣ ወይንም እንዲያድግ ያደርጋሉ ማለት ነው። አረንጓዴ ሻይ ካንሰር ሴሎችን ከሰውነታችን ውስጥ እንደሚያስወግድና እንዳይፈጠር የሚከላከል መሆኑን የሚያሳይ የተለያዩ ጥናቶች አሉ ማለት ነው። የከርከዴ ሻይ የከርከዴ ሻይ የደም ግፊትን በማስተካከል ከፍተኛ ጥቅም ይሰጣል። የደም ግፊታችን ሲስተካከል ደግሞ ልባችን ጤነኛ ይሆናል። የከርከዴ ሻይ በሰውነታችን ውስጥ የተከማቸውን መጥፎ ኮሌስትሮል ያስወግዳል። ይህ ማለት የደም ቧንቧዎች ይከፈታል ወይም ያጸዳል ማለት ነው። ከርከዴ ሻይ ቪታሚን ሲ ስላለው ጸረ ባክቴሪያ ስለሆነ እና ሰውነታችን እንዳይቆጣ ስለሚያደርግ የሰውነታችን የበሽታ መከላከል አቅም ያሳድጋል። የካሜሞል ሻይ የካሜም ሶሪ የካሞሚል ሻይ ይህ የሻይ አይነት የማቅለሽለሽ ስሜትን ያስታግሳል። እንዲሁም ለሴቶች በወር አበባ ምክንያት የሚመጣውን ቁርጠት ያስወግዳል ማለት ነው። ዕድሜያችን መግፋት ጋር ተያይዞ የሚመጣውን የአጥንት መሳሳትም ይከላከላል ማለት ነው። እሺ በእስከ መጨረሻ የምናየው ማለት ነው ሰባት ዋና ዋና የጥቁር አዝሙድ የጤና ጥቅሞችን እናያለን ማለት ነው። አንደኛ ለካንሰር በሽታ የክሮሽያ ሳይንቲስቶች በጥቁር አዝሙድ ዘይት ውስጥ ስለሚገኙ ሁለት ፋይቶ ኬሚካሎች እንዴት ካንሰር እንደሚከላከሉ ጥናት አድርገው ነበር። በጥናታቸውም መሰረት እነዚህ በጥቁር አዝሙድ ዘይት ውስጥ የሚገኙ ሁለት ኬሚካሎች ታይሞኪዮኖን እና ታይሞ ሃይድሮኪኖን ካንሰርን የሚያስከትሉ ቲውመር ሴሎችን በ52 ፐርሰንት መከላከል እንደሚቻል ማረጋገጥ ችለዋል። በሁለት ኬሚካሎች መበልጸጉ ጥቁር አዝሙድ የተለየ ያደርገዋል። ይህም ካንሰርን በተለያዩ መንገዶች ለመከላከልና ለማከም ይረዳል ማለት ነው። ሁለተኛው ለጉበት ጤንነት ነው። ጉበት ለሰውነታችን በጣም አስፈላጊ ከሆኑ አካሎቻችን አንዱ ነው። ወደ ሰውነታችን የገባ ማንኛውም መርዛማ ነገር በጉበት አማካኝነት ይረክሳል ማለት ነው። ከጉበት የሚገኘው ሐሞት ስብን ፋት በመፍጨት እንዲሁም አእምሮና ሰውነታችንን ደስተኛ ጤናማ በማድረግ ቁልፍ የሆነ ሚና በመጫወት ይጠቅመናል ማለት ነው። በመድኃኒትነቶች የጎንዮሽ ጉዳት፣ በአልኮል መጠጦችና በተለያዩ በሽታዎች ጉበታቸው ለተጎዳ ወይንም ስራውን ለቀነሰባቸው ሰዎች የጥቁር አዝሙድ ዘይት ጉበት ለማገገም ለመዳን የሚያደርገውን ሂደት በሚገርም ሁኔታ ያፋጠናል ማለት ነው። ሶስተኛውን ስናይ ለስኳር በሽታ ነው። በህንድ የሕክምና ቡድን ተጠንቶ ለህትመት የበቃው ጥናት እንደሚያሳየው ጥቁር አዝሙድ ዘይት የጣፊያ ቤታ ሴሎች በፍጥነት እንዲ እንዲያገግሙ በሴረም በስሪም ውስጥ ቀንሶ የሚገኘውን የኢንሱሊን መጠን እንዲጨምርና በስሪም ውስጥ ጨምሮ የሚገኘውን የስኳር መጠን እንዲጨምር ያደርጋል። እንደሚታወቀው ኒጌላ ኔጌላ ሳቲቫ በተክሎች ላይ የሚገኙ ጥቂት ንጥረ ነገሮች ውስጥ አንዱ ሲሆን አይነት አንድና ሁለት የስኳር ህመሞችን በመከላከል ይረዳል ማለት ነው። አራተኛውን እስኪኔው የሰውነት ክብደት ለመቀነት ጸረ ውፍረት ባህሪ ያላቸው ተክሎች የትኞቹ እንደሆኑ ለመለየት የተደረገ ጥናት እንደሚያሳየው የጥቁር አዝሙድ ዘይት ውጤታማ ተፈጥሮዊ የውፍረት መከላከያ መሆኑን አረጋግጠዋል። የጥቁር አዝሙድ ዘይት በሚከተሉት የሰውነት ክብደትን ሊጨምር የሚችሉ ክንውኖችን በመግታት ወይንም በማስተካከል ይረዳናል። የምግብ ፍላጎት፣ ግሉኮስ ስኳር አንጀት ውስጥ መመጠን የደም ስኳር መጠን፣ ኮሌስትሮል እና ትራይግላይሴራይድስ ትራይግላይት ሴራይድስ። አምስተኛው ለጸጉር መሳሳት ነው። ከብዙ ሰዎች አንዱ ልዩ የሆነው የጥቁር አዝሙድ ጠቁ ጥቅም የጸጉር የጸጉር መሳሳት ወይንም መመላለጥን መከላከሉ እና በፍጥነት እንዲያገግም ማድረግ ነው። ይህ እንዴት እንደሆነ ማንም ማወቅ ባይችልም ለመመገብ ግን በጣም ቀላል ነው። ይህም የጥቁር አዝሙድ ከፍተኛ የሆነ ጸረ ኦክሲደንትን እና ጸረ ባክቴሪያ ባህሪ ስላለው ነው ማለት ነው። ስድስተኛው ለቆዳ ጤንነት ሜላኒን ቀለም ሲሆን፣ ቆዳችን ጉዳት እንዳያደርስብን በመከላከል ይጠቅመናል። ለዓይናችን ቆዳችንን እና እያንዳንዳችን የራሳችን ቀለም እንዲኖረን በማድረግ ከፍተኛ የሆነ ሚናን የሚወጣ ኬሚካል ነው። ከሜላኒን ጋር የተያዙ የቆዳ በሽታ የቆዳ በሽታ ማለት ነው እንዲያገግሙ ይረዳናል ማለት ነው። ኢንፌክሽንን ይከላከላል። ዓለም አቀፍ ስርጭት ያለውን ሜቲሲሊን ሬዚስታንት ሜቲሲሊን ሬዚስታንት ወይንም ሜቲሲሊን የማይሞተው ስታፍሎኮስ አውሪስ የሚባለው ማለት ነው። የሚባለው ባክቴሪያ የጥቁር አዝሙድ ዘይት በመግደልና ና በማጥፋት ይጠቅመናል ማለት ነው። ውድና የተወደዳችሁ እህት ወንድሞቼ እስከ መጨረሻው ስለ ተከታተላችሁን ከልብ አመሰግናለሁ። መልካም ቆይታ ይሆንላችሁ። ወሰላም አሌይኩም ወረህመቱላሂ ወበረካቱ።